ያው የው ቤት ነው። በቃ አስበለሽው ብሩስ ብሩን ብራን ባሮም የለም። እንዴት አጣ ማለት በቃ ቅድስት ቆማር ተበላሽ? እንዴ እንዴ አንቺ ቆይ እና ከል ሞተሻል አይደል? እንዴ ምንም አታስታውሻም? ኧረ እኔ ምንም አላስታውሰውም። በቃ ተርፈሻል እንዳርሽልሻል ያው ደብ ነበር። እሺ ቆይ ገንዘቡስ? ምሳሌ ሰአንነግሽ ገንዘቡንማ ሞጌ መኪና፣ ሌላ ሰው አላገባም። ብሩክንም ቢሆን ከመብረሩ በፊት ከተሳካልን ድብን ነው የማደርገው። ብሩክ ልጁ ከሞተችበት እኛን ያጠፋናል። ሞገሴ ራሱን እየወቀሰ ነው። አሁን ባለሁበት ደረጃ እዚህ እንድደርስ የሆነው በራሴ ሴራ ነው። እኔ ብሩኬ ሚስቱን ባላማግጥበት ኑሮ እግዚአብሔርም እንደዚህ አድርጎ አይቀጠኝም ነበር። ስለዚህ ጥፋቱ የራሴ ነው በማለት ራሱንም ወቅሶታል። ማሌት ለብሩኬ አርፍ ያልተኛም ማለች ሞገሴን ገድል ላይ ቀር እሱንም ከኤርፖርት እንዲመለስና ልጁን ማሳከም የለበትም። እኔን እንዳንከራተተኝና ከዚህ እንድሰቃይ ስላደረገ እሱንም ማሰቃየዋለሁ በማለት ሆን ብላ ተነስታለች። ዳጣ የቅድስት ህይወት ሳይበላሽ ደረሰችላት። አሁን ገንዘቡን ሞገሴ ስለሞላለት ያንቺ ገንዘብ አያስፈልግም በማለት ከነክብሯ ወደ ቤቷ እንድትመለስ አደረገች። ሰላም ጤና ይስጥ ለይ ውድና ክቡር የሆናችሁ የዩቲዩብ ቤተሰቦች እንደምናላችሁልኝ፣ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ባክብሮ ጠይቃችኋለሁ። ዛሬም ታዲያ እንደተለመደው ምሳሌ ክፍለ 57ን ይዤ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ሸበው ቅድስትን ለመብላት እያሰፈሰፈ ነው። እሷንም እያጠጣ ከቤት ወጥተሽ አታቂም ወይ? በማለትም ጠይቋት ነበር። እኔ ከቤት ወጥቻ አላቅም። ሱቅም አትሄጂም በማለትም ውዲዞባታል። በዚህ መሀል ላይ ሆኖ መጠጥ እያጠጣት ነበር። የተለያዩ ወሬዎችን አውርተዋል። ብቻ መጨረሻ ላይ ና ዳንስ እንደንስ ወገባችንን አንቀሳቅሰው በማለት ይዟት ይነሳል። ስም ተጎትታ ከሄደች በኋላ ዳንሱ አልገባትም ብሏል። ወገብሽን አንቀሳቅሸው እንጂ ለምንድነው ቆመሽ ዝም ያልሽ? በማለት ያጣድፋታል። እሷ ጭራሽም አልቻለችበት፣ በዛ ላይ መጠጣታለች። በዛ ላይ ደግሞ ዳንሱን ጭፈራ ቤት ገብታ ስለማታግራ ገብቷታል። ጣጣ ብሩ እንደሞላለት ቀጥታ የቅድስትን ሕይወት ለማትረፍ እየተሯሯጠች ነው። እንደምንም ብላ ከደረሰች በኋላ ጋርዱ በፍጹም አንድ ሕፃን ልጅ ስለሆነች ወደ ውስጥ መግባት አትችይም በማለት ይከለክላታል። አንተ ምን የማይገባህ ነህ? በቃ ብዙ ከታገለችና ከተደበደበችም በኋላ እህት ነበረች፣ ይሁን፣ ገንዘቡ አስፈልጎን ነበር። አሁን ደሞ ገንዘቡ ሞልቶልናል በጣም በባክል ግባ ብላ ብታነሳ ብጥለው ሰውየው በፍጹም አለ። መጨረሻ ላይም ታዲያ ምን ፈልገህ ነው ምን ልስጥህ? በማለትም ተደራድረዋለች። በቃ ለዚህ ብር መግቢያ አምስት ሺህ ብር ነው የሚያስፈልግ እሱን ከከፈልሽ ትገቢያለሽ በማለት ቁረጥ ያለ መልስ ይነግራታል። በጣም እንደምንም ብላ ብዙ ከታገለች በኋላ መልስ ስታጣ ሞገሴን አምስት ሺህ ብር እንዲልክላት አደረገች። ሞገሴን ለምንፈልግሽ ነው በማለት ቢከራከራትም፣ እባክህን አደጋ ውስጥ ያለ ሰው አለ ላክልኝ፣ ፈልጊው ነው በማለት ብሩ እንዲላክላት ታደርጋለች። ሸበውም ቅድስት እንደ ክብሯ መሆኗን ስላወቀ ዛሬ እንበላታለን። ዛሬ ካልተበላሽ ታመልጠኛለች የእውነት አላት በማለት እርግጠኛ ሆኗል። እያኮበኮበ እያለ በድንገት ዳጣ ትመጣለች። ዳጣ ከገባች በኋላ ልቀቃት፣ ገንዘቡን ሰርዘነዋል ዘነዋል አንፈልግም በማለት ሰውየው ጋር አንገት ለአንገት ገጠመ። ሸበውም ቅድስትን ሳልበላ በፍጹም አለቃትም ይላል። ዳጣም እንግዲህ ቢለዋን አወጣችና ገና ስታሳየው ሰውየው ተንቧቡቋል እንግዜን ሚስትና ትዳር ልጆች እያሉ ነው አንተ እዚህ የምትል ከሰክስ አንት ልክስክስ በማለት ሰውየውንም ገፍትረው ይዛት ትሄዳለች። ሩኬ ሳሎን ላይ ሆኖ ልጁን እየተንከባከበ ነበርና ቅድስት እየተንዘባዘበች መጣች። ከመቼ ወዲህ ነው አንቺ መጠጥ ጠጥተሽ የምታውቂው? አለባበስሽስ እንዴት ነው? በማለትም ብዙ ጥያቄ አጭ ጎድጉዶ ብቻ ድብራ አድርጎታል። የትደሽ ነው በማለትም ጠይቆ ነበር ብቻ የደስ ደስ ነበራ አጠጥታ ነው አንቺ ነሽ አይደል ዳጣ ያጠጣሻት ቅድስትም ዳጣ አይደለችም ያጠጣችኝ ራሴ ሆነ የጠጣሁት በማለት ትቀበጣጥራለች ጋሽ መሀሊትን ግን ታገባታለህ በማለት እንደምትወደውም ልትናገር እያለ ባክሽን ዝም በይ ነገ የምትመልሹ መልስ ታጫለሽ በማለት ዳጣ እየከለከለቻት ነው ብሩኬም ለጥያቄው መልስ ስላጣ ባክሽን ቅድስት ገብተሽ ተኝና ነገ እንነጋገራለን በማለት እንድተኛም ያደርጋታል መሃሊት ለየፍራታ ዝና ብር እንደሰጣት ትነግራታለች። ምን ልኮሽ ነው ይሆነኝ ግን ደግሞ ብር ስለምሰጨኝ በጣም ደስ ብሎኛል። አዎ በራለኝ አካውንትሽን ትነግርኝና አለክልሻለሁ እንዳረሳ እንዳረሳ አሳስቢ በማለት ገንዘብ ትወዳለች እና ደስም ብሏታል። እናም ዝና የብሩኬን ቤት አዙሮ እንደሚገዛላትም ነግሮኛል ትላታለች። እንዴት ግን እንደዚህ ሊሆን ይችላል? ብቻ ሞገሴን እንድገልለት ነግሮኛል ትላለች። እንዴት ይህን ታስብ ያለሽ በራስሽ ላይ የላ ችግር እንዳትፈጥሪ። እኔ እሱ ያለውን እሰማዋለሁ በማለት በእሱ እርግጠኛ ሆና እያወራች ነው። የፍራታ አርፈሽ ተቀመጨ አሁን ላይ ባለው ሁኔታ ብሩኬ ልጁ ከሞተችበት ሌላ ችግር ይፈጠራል፣ እኛንም ሰው አያደርገንም። ስለዚህ አርፈሽ ተቀመጭ በማለትም ማስጠንቀቃታለች ብሩኬን። ብሩ ስለሞላለት በጣም ደስ ስላለው ለሞገሴም ደውሎ አመስግኖታል። ሞገሴም ምስጋናውን ተቀብሏል። በዛውም ይቅርታ ጠይቆት ነበር። እኔ ልጅነታችን ብዬ ነው እንጂ በአሁኑ ተስፋ ቆርጫለሁ ትንሽ ብትታገሰ የኖሮ እኮ እኔ መልሳት ነበር። አንተ ቃልህን አጥፈሃል፣ ስለዚህ ቅርታ አላደርግልህም በማለትም ኮምሽሽ አድርጎታል። ቅድስት ከስካሯ ስትነቃ የት ነው ያለሁት በማለት ትርበተበታለች። ዳጣም ማፈፋ አድርጋ ከሰውየው ጋር ነው ያለሽው በማለት ትመልስላታለች። በፍጹም ምሳሌስ ብሩስ በማለት ትከበታጥራለች። በቃ ተይው ተርፈሻል፣ እኔ አትርፌሻለሁ በማለትም ሰርፕራይዝ አድርጋታለች። ዳጣም ቅድስትን አትርፌሻ አለው ከዚህ በኋላ ምንም አትጨናነቂ በማለት እያበረታታቻት ነው። ቅድስትም አላመነችም እና ግን ደናኔ በማለት ደግማ ጠይቃታለች። እስከዚህ ድረስ ራስሽን አታውቂም እንደ ገልበን እንየው በማለትም ጠይቃት ነበር። የፍራታና መሀሊት አብረው ዝናና አግኝተውት ነበረ። በዚህ መሀል ላይ ሆነው እሱ መጀመሪያ ሞገሴን ማጥፋት እንደሚፈልግ ሲናገር፣ እሷ ደግሞ ብሩኬን ማጥፋት ትፈልጋለች። ሰሞኑን ቪዲዮን አይተው ሰዎች ስለሳቁብኝ ብሩኬ እንዴት በትዳሩ ላይ ባለቤቱን ቪዲዮ ቀርጾ ወደ ሶሻል ሚዲያ ያወጣል ብዬ እከሰዋለሁ። ስለዚህ ኤርፖርት ከመሄዱ በፊት እንዲመለስ አደርገዋለሁ በማለት አዲስ ሀሳብ አመጣለች። ዝናም ያለችው ባይጥመውም ያመጣሽው ሀሳብ አሪፍ ሊሆን ይችላል፣ ግን ደግሞ ካልተሳካልሽ ሊያጠፋሽም ይችላል በማለትም አስጠንቅቋታል። የፍራታ ማፈፋ አድርጋ ብሩኬ ልጁ ከሞተችበት አንድ ባንድ ያጠፋናል፣ ይህን አትርሽ በማለት መሀሊት ምንም ነገር እንዳታደርግ እያስጠነቀቀቻት ነው። ብሩኬን እንዳጣን ዕድሜ ለእናንተ ከዚህ ጀርባ እናንተ አላችሁበት። ከብዙ ተስፋ መቁረጥ በኋላ አሁን ተሳክቶልኛል፣ ከአምስት ቀን በኋላ ወደ ባንኩ ክበራለሁ፣ እግዚአብሔር ይመስገን እያለ ፈጣሪውን እያመሰገነ ነው። መሀሌት ላይ የፍራታ ለአጋቾች እንደምደውል ስትነግራት፣ የፍራታ በፍጹም ይሄን ነገር አታድርጊው፣ አጋቾች ገንዘብ ይበሉብሻል። ከዚህ በፊት ቅድስትን ወግተው ገንዘብ ሲቀበሉሽ አይሰማሽም እንዴ? በማለትም ነግራት ነበረ። ሁሉም ሰው አንድ አይደለም፣ ህልም ተፈርቶ እንቅልፍ አይተኛም በማለት ተረትና ምሳሌም ነግራታለች። ሞገሴ ከራሱ ጋር እየተነጋገረ ነው። አሁን ላለሁበት ደረጃ ራሴውን የተጠያቄ መሃሊትን በእሷ ጋር ባልጋደም ኖሮ ሌላ ችግር አይፈጠርም ነበር። ስለዚህ እግዚአብሔር የሰራሁትን ስራ አይቶ እየቀጣይ ነው በማለት ራሱን ጥፋተኛ አድርጎ ኡርኬን በድየዋለው፣ ባለቤቱንም አማግጫታለው። ስለዚህ ጥፋቱ የራሴ ነው በማለት ራሱንም እየወቀሰ እኔ መሰንበት አለብኝ፣ የሉላን ነገርም ማየት አለብኝ። ስለዚህ ከተነሳ ከተኛሁበት መነሳት አለብኝ። አዲስ ስራም ጀምራለሁ። ከወደኩበት መነሳት አለብኝ። ማህሌት ካገኘችኝ ታስገድለኛለች፣ ስለዚህ ራስ የለሁም በማለት ቆርጦ ተነስቷል። አድማጭ ተመልካች፣ የዩቱብ የቤተሰቦች አብራችሁ ስለነበራችሁ ከልብ እያመሰገንሁ በተመሳሳይ ሰዓት በሌላ ቪዲዮ እስከምንገናኝ ድረስ እስከዛው ቸራምሹልኝ።